ስጦታ በቃ በአቅሜ ቢያንስ ቢኖረኝ ስልኩን ምገዛለት ነበረ። ደስ የሚለኝ ግን ራሱ ችግር ላይ ያለ ግን ከራሱ የበለጠ ለሰዎች መልካም ነገር የሚያስብ ልጅ ነው ማለት ነው። ባለፈው ስልክህን ለሆነች ልጅ ብሎ ታማሚ ነበረች እና ስልኩን ሽጦ ያው እንግዲህ አሳክሟታል ማለት ነው። እና ዛሬ ደግሞ እንግዲህ እንደዚህ አይነቱን ልበቀና ልጅ ወንድማችን ማቦ አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሀገር ውስጥ በሀገሮች ያላቸው ሰዎች ዳራራችሁ ወይ የሚያደረንናቸው ዛሬ በአይነቱ ላይ የተባለ ቪዲዮ ላይ የመጣሁት ላይክ ሸር ሰብስክራይብ ያደረጋችው አንድ ወንድሜን አበረታቱ ላይ እጅግ በጣም እያዋህ መልካም ልበ ቀና ልጅ ነው እና ትልቅ ደረጃ ደርሶ እንዳይ ይፈልጋለሁ። ይሄ ልጅ ትልቅ ደረጃ ደረሰ ማለት ያው ለእናንተም ጭምርት ነው። ነገ እንደሱ ኢቱ መስራት የሚፈልግ የላም ስራ መስራት የሚፈልግ ሰው ካለ ያበረታታል ብዬ ነው ማስበው። በረታታቱ፣ አሪፍ ነገር ነው ብዬ ነው ማስበው። እና በጣም የዋህ ልጅ ነው ጥሩ ልጅ ነው እና ወደ ወሎ ነው የመጣው ወልካም ብለን እንቀበለው እና ዛሬ እስቲ እኔም በምችለው አቅም መግቢያ ሰርቼ ያው በሱ ቻናል እንዲፖስት ላድርግ ብዬ ነው። ከጎኔ ነው ያለ ይሳቅዬ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ሶፊ እህቴን አግኝቻታለሁ። በጣም ደስ ብሎኛል ስላገኘኋት። እኔም ደስ ብሎኛል ስላገኘሁት ይሳቅ። ይሄ በርታ፣ አብሽር። ግን እስቲ አንዳንድ ጥያቄ ልጠይቅ። ማለት የሆነ እድገት ወደ በጣም ደስ ይላል ያው እኛ እንግዲህ ኢትዮጵያዊ ስንባል ሁላችንም አንድ ነን። እኔ ለእኔ ሁላችንም አንድ ነን እህት ወንድሞች ነን እና በቃ ጠንክ ማለት ትልቅ ደረጃ ደርሰህ እንደማይል ተስፋ አደርጋለሁኝ። አንተ ደግሞ የትልቅ ደረጃ ላይ ደርሰህ ሰዎችን እንደምታበረታታ አይዟችሁ፣ ምናምን እንደምትል አቃለሁ እና ዛሬ እስቲ ማለት በጣም ብዙ ጊዜ የሆነ ቪዲዮ ሰራለህ ያለው አበረታታዋለሁ ካልፊል ሰዎች ቆይሁኝ፣ ግን እንዳጋጣሚ ሆኖ አልተመቻቸልኝም ነበረ። በጣም የሚያስጠላ ድግሬ ውስጥ ነበርኩኝ። አልፏል። አልሐምዱሊላህ የማያልፍ ቀን የለም። እሱ ደግሞ ማለት ለአበረታታው ታው የቻልኩበት ምክንያት በጣም ብዙ ፈተናዎችን አልፏል ከምለው በላይ ማለት እንጃ አንዳንዴ ራሱ በጠንካራነቱ ቀና አለሁ። የሆነ ሰው ምንም ያህል ያስከፈው ምንም ያህል ይበድ ነው ምንም ያህል እንትን ይበለው በቃ ለሰዎች መጥፎ ነገር አያስብም። የኔ እና የእሱ አንዳንዳችን አስተሳሰብ እንትን አንድ አይነት ነው ብዬ ነው ማስበው ማለት። አሁን ይህ አባቴ ምንም ያህል ሰዎች ቢበድሉሽም ለሰዎች ክፉ እንዳታስብ ለሰዎች ሰዎችን ማበቀል በአሰብሽበት ሰዓት አንድ ሺ መቶ ወድቂ ይለኛል። እና እሱ ደግሞ ይሄ ነው ብዬ ልላችሁ የማልችለው ፈተና አልፎ ማለት ነው። በቃ ብዙ ደግሞ ወንድ ልጅ ሁኑ እሰቡተኝ ስራ ስሰሩ ኑራችሁ ስራ የምሰሩበት ሁሉ ነገር ጠፍቶባችሁ ምናምን እኔ እንጃ፣ ስሜቱ ከባድ ነው። ሴት ልጅ ትሻላለች ብዬ ነው የማስበው ና ያው ወንድ ልጅም ሆነ ሴት ልጅ አትጣሙ። ወንድ ልጅም ሆነ ሴት ልጅ አይክፋት። አይደለም በቃ ሁሉም ሰዎች አላ አይጣ ማጣት በጣም ከባድ ነው ከማላችሁ በላይ ማለት ነው። የሰዎችን እንደማየት የሚያስጠላ ነገር የለምና በቃ ሁላችሁም በዚህ አጋጣሚ በሀገር ውስጥም በሀገር ውጭም ያላችሁ ሁለት ወንድሞች ሁላችሁም በቃ ይኑራችሁ፣ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። በቃ ማጣት ክብርን ያሳጣል። ማጣት ዝቅ ያደርጋል። በቃ ማድረግ የሌለብህን ነገር እንድታደርግ ያደርጋል። ማጣት እና ያው ለወንድሜ እንግዲህ ያው ይሄ ያንስበታል መኪና ላይ አስደውል አስደውለን ከዛ ሲውለን ሲሉት ይሰጣቸዋልና እና በአንድ ላውራ እና ቤተሰቦቼ ያው እንግዲህ ዛሬ ከወንድሜ ሂሳም ጋር አገኛለሁና ላይክ ሼር፣ ሰብስክራይብ ያደረጋችሁ አበረታችሁት ማለት በጣም ከምለው በላይ የሆነ ስሪውን ስሰማ በጣም ስላሳዘነኝ ነው። በጣም የዋህ ነው፣ ደግ ነው። ከአሁን በፊት የፖሰተው ቪዲዮ አይታችኋል። እንግዲህ ሁላችሁ ያው ራሱ ችግር ላይ ያለ፣ ግን ከራሱ የበለጠ ለሰዎች መልካም ነገር የሚያስብ ልጅ ነው ማለት ነው። ባለፈው ስልክህን ለሆነች ልጅ ብሎ ታማሚ ነበረች እና ስልኩን ሽጦ ያው እንግዲህ አሳክሟታል ማለት ነው። እና ዛሬ ደግሞ እንግዲህ እንደዚህ አይነት ልበቀና ልጅ ወንድማችን ማበረታታት አለብን። እንደዚህ አይነት ሰው ነው የጠፋው ዛሬ ላይ። እንኳን ከራሱ በላይ ሰውን የሚያስቀድም ነው እና ሰውን ጥሎ እራሱን የሚያሳድቅ ሰው ነው ያሉት። እና ከመቶ በቃ ትንሽ ሰው ነው ያለው እና ከመቶ ሰዎች ደግሞ አንደኛው አንተ ነህ ብዬ ነው ማስበው። መልካም ስነ ምግባር እና ሰዎች ሁሉ ማሰብክ ሁሉም ይወሃ በሁን አይጎዳም። ለብዙ ቢጎዳ ወደ ፊት ደግሞ የሆነ ጊዜ ያው አንተን ከፍ ያደርግሃል እና አንተ በራስህ ያሳለፍከው ነገር አለ ግን ያንን እንስት ይሄን አሁን እኛ በአካባቢዎች ያለ ልጆች ብቻ ነን እንጂ የምናውቀው ማንም ሰው የሚያውቅ የለም። ያ ነገር እያለብህ ግን ስትታመም ልጅቷ ራሱ ወዳዳል ሆንክም፣ ሽጣ ነው ስልክህን ያሳክምካት አይደለ። ስለዚህ ቀጥልበት የኔ ወንድም። እኔ ቢኖረኝ ቤተሰቦቼ ስልክ ገዝቼ ሰጥቼ ባሳድገው ደስ ይለኛል። ምክንያቱም እኛ ዛሬ ላይ ቢኖረን ማለት ዛሬ ላይ ቢኖረን ነገ ደግሞ እንደማይኖረን ምንም የምናውቀው ነገር የለም አይደለ። ዛሬ ላይ የአበረታታ ናቸው ልጆች ከጎናቸው በችግራቸው ሰዓት የቆምናላቸው ልጆች ነው ነገ የሆነ ነገር ቢሆን አጎናችን ሊሆኑ የሚችሉት ማለት ነው። እና በቃ በቻል ነው አቀ መልካም ሰው እንሆን እኔ የምሬ ነው። እና እኔ በጣም መወደው ማከብረው ጓደኛ ነው። እንግዲህ ማለት ስታየሁት ሰዓት ካየሁት ሰዓት ጀምሮ በጣም በቃ የዋህ መልካም ሰው ነው እና ትናንት እንዳጋጣሚ የሆነ ቦታ ሂጄ ነበር እና በቃ ሳይ ስጠይቅ መንገድ ላይ ምናምን የሆነ ስጦታ በቃ በአቅሜ ቢያንስ ቢኖሬ ስልኩ ምገዛለት ነበረ። ደስ የሚለኝ ግን አልቻልኩምና፣ ዛሬ የሆነች አላሸኩትም ራሱ ማለት ነው ስጦታ ምናምን ይዤለት መጥቻለሁ። ቤተሰቦች የት በጣም ነው የሚያምረው እንትኑ ስለተቀደደብኝ ነው አላሸኩትምና፣ ዛም ብዬ ያው ቢኖረ የሌላ ነገር ባደርግልህ ደስ ይለኛል። በጣም ወድህ ማከብርህ ወንድሜ ነህ። እኔም በጣም አመሰግናለሁኝ። በጣም ነው የምወድሽኝ። የምር እኔ አልጠበኩም እንደዚህ ሰዓቱን፣ ያው ለመልካምነቱ ነው። በነገራችን ላይ እቺ ትንሽ ይሄ ነገር ኢንሻአላ፣ እዚህ ደግሞ ኦዲየንስ አይቶ ደግሞ የሚያበረታቱ የሚያበረታቱ ሰዎች ሊኖር ይችላሉና በቃ እንደዚህ አይነት ልጆች ማበረታታት ያምራል ቤተሰቦቻችን። እናንተ ደግሞ ለዚህ ቅንነቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አስልክ ያስገብታችሁ በቃ ሰርፕራይዝ አድርጉት። ወዳችኋለሁ። ምንም አይደለ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ ሸር ሰብስክራይብ ያደርጋችሁ አውራችሁት። ሁሉም እንወዳችኋለን።